ሰላም ውድ ተመልካቾቼ፣ በመሸለሙ የተሰማውን ደስታ ለመግለጽ ሽልማቱን የሸጠው ጋዜጠኛ ዓለም ነዋሴ ይባላል። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች አቤት፣ እማዬ። የዛሬው ፈተና እንዴት ነበር? ሁሉም ጥያቄዎች በጣም ቀላል ናቸው። ጎሽ፣ ሁሉም ጥያቄዎች ከቀለሉህማ አንድም ኤክስ አታገኝም ማለት ነው። ራይት በራይት አይደል? እሱማ ሁሉን ኤክስ ነው ያገኘሁት። ውይ፣ ሁሉም ጥያቄዎች ቀለውኛል ብለህኛ አልነበረም እንዴ? እንደዛ ያልኩት ጥያቄዎቹን ሳነብ ስለቀለሉ ነዋ። መልሱ ግን ከባድ ነው።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር። አስራ ስድስት ክስና ሽልማት። አንድ ቀን ሐምሌ 19 ሆቴል ወይም አርበኞች ካፌ ተገናኘን። ውሎ እንዴት ነው አልኩት። ተከሰስኩ አለኝ። በምን ምክንያት በመስኮት ዘሎ ይገባል ተብዬ ተከሰስኩ ሲለኝ ፈገግ አልኩ። በመስኮት የመዝለሉ ነገር ከወጣትነቱም ከስሜታዊነቱም ባሻገር ከሥራ ጉጉቱ የመነጨ ነው። ራዲዮ ጣቢያው በር ላይ ያሉት ወታደሮች ፈትሸውት ወደ ግቢው ከገባበት ቅጽበት ጀምሮ ዜና ፋይል ቢሮ እስኪደርስ ድረስ ያለው መንገድ እጅግ ይረዝምበታል። ምናልባትም ከፈረንሳይ ለጋ ሲሆን እስከ አቡነ ጴጥሮስ ሐውልት ድረስ ካለው መንገድ በላይ የግቢው መንገድ ረዝሞ ይሰማዋል። ስሜቱ ልክ በሽንት የተወጠረ ሰው ወደ ሽንት ቤቱ በር ሲቃረብ ውጥረቱ እንደሚብስበት ዓይነት ነው። እናም የግቢውን አስፋልት ጨርሶ ወደ ግራ እጥፍ ሲል ቁልቁል የሚወርዱ ጥቂት ደረጃዎች ይጠብቁታል። ደረጃዎቹ ፊት ለፊት መዝለል ሳያስፈልግ እግር ብድግ አድርገው የሚሻገሯት መስኮት አለች። በመስኮቷ በኩል ቴሌፕሪንተሩ ይታያል። ዓለምነ እጅግ የሚጓጓላቸውን የውጭ ዜናዎች የሚቀርመው ከዚህ ቴሌፕሪንተር ነው። እዚህ ቴሌፕሪንተር ላይ ለመድረስ በርከት ያሉ መስኮቶችን አልፎ መሄድ ይኖርበታል። ከዚያ እጥፍ ሲል ድፍን ግድግዳ ይጠብቀዋል። እንደገና እጥፍ ብሎ ሌላ ረዘም ያለ ግድግዳ ማለፍ አለበት። ከዚያ ዋናውን በር አልፎ የዜና ፋይል መግቢያ በር ላይ ይደርሳል። ዓለምነ ነ ይህን ሁሉ ዙሪያ ጥምጥም ታግሶ ማለፍ አቅቶት በአቋራጭ ቴሌፕሪንተሩ ባለበት መስኮት በኩል ዱብ እያለ ለክስ ተዳረገ። እንግዲህ ዓለምነህን እንዲህ ያሉ አስቂኝ ክሶች አያጡትም። ከክሶቹ ይልቅ በትክክል የሚገልጹት ግን ሽልማቶቹ ናቸው። ሚሊዮኖች በራዲዮ ፍቅር እንዲወድቁ ያደረገው ዓለምነህ ዋሴ በሕይወት ዘመኑ ሁለት ጊዜ ተሸልሟል። የመጀመሪያውን ሽልማት ያገኘው በ1981 ወይም 82 ዓ.ም ግድም ነው። የኢትዮጵያ ራዲዮ አንድ የእንጨት ዋንጫና 85 ብር ሸልሞታል። ከገንዘቡ ማነስ ይልቅ በሚወደው ጣቢያ ዕውቅና ማግኘቱ ያስደሰተው ዓለምነ ያን ቀን ከጓደኞቹ ጋር ሲፈነጥዝ ማምሸት ፈለገ። ለፈንጠዚያው ደግሞ 85 ብር በቂ መስሎ አልታየውም። ስለዚህ የተሸለማትን የእንጨት ዋንጫ ለአለቃው ለጌታቸው ኃይለማርያም ጸሐፊ በ15 ብር ሸጠና መቶ ብር የፈጀ ቆንጆ ምሽት አሳለፈ። ከሁለት ዓመት በፊት ደግሞ ለሁለተኛ ጊዜ የዓለም የራዲዮ ቀን ሲታሰብ በድጋሚ አስታውሶ የሸለመው ይኸው የኢትዮጵያ ራዲዮ ጣቢያ ነው። ውለታህን አረሳም ብሎ 50 ሺህ ብር አበረከተለት። በዚህኛውም ሽልማት ዓለምነህ እጅግ ደስተኛ ነበር። ሰሞኑን ስለዚህ ጉዳይ አንስተን ስናወራ እባክ ታገል ኢትዮጵያ ራዲዮን ከልብ አመስገነለኝ ብሎኛል። ምክንያቱም በዓለምነ ዘንድ የሽልማት ትንሽ የለም ዋናው መታሰቡ ነው። አሸም አፍቃሪዎች እንደ ስፖንጅ ናቸው። ከልብ የሚወዷቸው ሰዎች የሚወረውሩላቸውን የፍቅር ቃላት እንደ ስፖንጅ መጠው ዝም ከማለት ውጪ ተመጣጣኝ ምላሽ አይሰጡም። ፍቅር ሰጥቶ መቀበል ነውና ልክ እንደ ስፖንጅ ከመምጠጥና ከመቀበል ውጪ መስጠት ያለመደባቸው እነዚህ ቀሽም አፍቃሪዎች ጉድ የሚሆኑበት ቀን ይመጣል። የለጋስ አፍቃሪዎቻቸው ትዕግስት ይሟጠጣል። አንድ ቀን ረግጠዋቸው ሲሄዱ ልክ እንደ ስፖንጅ ሲመጡት የከረሙትን ፍቅር መጥፋት ይጀምራሉ። የእኔ ፍቅር እኔኮ ካላንቺ እኔኮ ካላንተ መኖር አልችልም ይላሉ ካልተጨመቁና ካልተጨነቁ በቀር ፍቅር የማይወጣቸው ስፖንጅ አፍቃሪዎች።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 ዐሥራ ሰባት እጅግ ካሳቁኝ የዓለምን ሰዎች አንዱ። የሽልማት ነገር ከተነሣ በዚያን ጊዜ ከነበሩ የዜና ፋይል ጋዜጠኞች መካከል ሽልማት የማይገባው ማን ነው? ያ ዘመን የየራሳቸው የዜና አቀራረብ ያላቸው በርካታ የሬዲዮ ከዋክብት ባንድ የበቀሉበት ወርቃማ ዘመን ነው። አብዛኞቹ ጋዜጠኞች የራሳቸው ለዛና ድምቀት ነበራቸው። እነ ነጋሽ መሐመድ፣ እነ ሸቱ ገለቱ፣ እነ ዋጋዬ በቀለ፣ እነ ንግሥት ሰልፉ፣ እነ ጸዮት ደምሴ፣ እነ ገነት አስማረ፣ እነ ብርቱካን ሐረገወይን፣ እነ አማረ መልአኩ፣ ስንቱን ልዘርዝረው። እነዚህ ሁሉ ከዋክብቶች በአንድ ጊዜ በሚያበሩበት በዚያ ወርቃማ ዘመን ከዚህ ሁሉ ከዋክብት ተለይቶ መድመቅ ልዩ ችሎታ ይጠይቃል። እየተረክን ያለነው ስለዚህ ልዩ ችሎታ ባለቤት ነው። ዓለምነህ ስለ ሁሉም የሥራ ባልደረቦቹ በአድናቆት ያነሳል። በነገራችን መሃል ይህ የዓለምነህ ብቻ ሳይሆን የጋዜጠኛ ደረጃ ኃይሌም ጠባይ ነው። ሁለቱም ከፍ ባለ የራስ መተማመን የተባረኩ ናቸው። ስለዚህ በሌሎች ሰዎች ድምቀት እኔ ደበዘዛለሁ ብለው አይሰጉም። ዛሬ የማጫውታችሁ ዓለምነ ሲያወራ ሰምቼ በጣም ካሳቁኝ የባልደረቦቹ ታሪክ አንዱን ነው። በዚያን ጊዜ በአንዳንድ ሪፖርተሮች ላይ የሚታይ ቸልተኝነት ነበር። ዜና ሊዘግቡ ሄደው የአባት ስም ረስተው ይመለሳሉ። በዜናው ላይ የጠቀስከው አቶ ገሌ የአባቱ ስም ማን ነው ሲባሉ መልስ የላቸውም። ይህን አይነቱን ቸልተኝነት ለማስቆም አንድ መመሪያ ወጣ። መመሪያው ማንኛውም ሪፖርተር በዘገበው ዜና ላይ የተገለጸውን ግለሰብ የአባት ስም ካላሟላ ዜናው እንዳይተላለፍ ያግዳል። ከዚያም አልፎ የአባት ስም የጎደለበት ዜና ይዞ የመጣ ሪፖርተር ደሞዙ እንደሚቆረጥም ይደነግጋል። ይሄ ድንጋጌ ከወጣ ከጥቂት ቀናት በኋላ የሉሲ ዜና መጣ። ኢትዮጵያ የሰው ዘር መገኛ መሆኗን የሚገልጸውን ዜና ለመጀመሪያ ጊዜ ለመላ ኢትዮጵያ ህዝብ ለማብሰር የተመረጠው ደግሞ የኢትዮጵያ ራዲዮ ጣቢያ ነበር። ይህ ታላቅ ዜና በአንድ ሪፖርተር ተሰርቶ መጣ። የዕለቱ ተረኛ ኤዲተር ደግሞ ጋዜጠኛ አማረ መላኩ ነበር። ጥንቁቁ አማረ ይህን የሉሲን ዜና በጥልቀት መረመረው። ከዚያም የመጨረሻ ውሳኔውን አስተላለፈ። በመጨረሻም የሉሲ ዜና የኤዲቶሪያል ቦርድን ፖሊሲ አያሟላም ብሎ እንዳይተላለፍ አገደው የዕለቱ ተረኛ ዜና አንባቢ ዜናነ መኮንን ነበር የጣቢያው አለቆች አርዕስተ ዜና ይሆናል ብለው የጠበቁት የሉሲ ዜና እስከ መጨረሻው አለመነበቡ እጅግ አስቆጣቸው ዜናው እንዳይተላለፍ ባገደው በዕለቱ ተረኛ የዜና ኤዲተር በአማረ መልአኩ ላይ የዚያን ዕለት አስቸኳይ ስብሰባ ተጠራ። አማረ በአለቆቹ ፊት ቀረበ። አለቆቹ በንዴት እንደ ጦፉ ጠየቁት። የሉስን ዜና ያስቀረው ለምንድን ነው አሉት። አማረ ተቆጥተው ላቀረቡለት ጥያቄ ረጋ ብሎ መልስ ሰጠ። የሉስን ዜና ያስቀረሁት በኤዲቶሪያል ፖሊሲ ምክንያት ነው አላቸው። የአማረ ምላሽ የባሰ እያስቆጣቸው እሳት ለብሰው እሳት ጎርሰው ጠየቁት እንዲያው ለመሆኑ ኢትዮጵያ የሰው ዘር መገኛ መሆኗን ድፍን ዓለም ተቀብሎ የተደነቀበትን ዜና የሚያስቀር ኤዲቶሪያል ፖሊሲ አለን ወይ አሉት አማረ ምንም ሳይተነፍስ አንድ ወረቀት መጀረጠላቸው ወረቀቱ ላይ መመሪያው ሰፍሯል መመሪያው የአባት ስም ሳያሟላ የመጣ ዜና እንዳይተላለፍ ይላል ይህንን መመሪያ ካነበበላቸው በኋላ ሉሲ የአባት ስም የላትም፣ አላቸው። በሚቀጥለው ፕሮግራሜ የቅርብ ወዳጁ ጋዜጠኛ ደረጃ ኃይሌ አጫውቶኝ እስከ ዛሬም ድረስ ስለሚያስቁኝ የዓለም ነዋሴ ባሕርያት ተርክላችኋለሁ። እስከዚያው ሳይለየን ያቆየን። ቤኒቶ ሙሶሎኔ የጣሊያኑ አምባገነን መሪ ቤኒቶ ሙሶሎኔ መጠሪያ ስሙን ያገኘው እንዴት እንደሆነ ታውቃላችሁ? ታሪኩ እንደዚህ ነው። ከሚያዝያ 27ቱ የማይጮ ድል በፊት ጣሊያን ኢትዮጵያን ወረረ። ፋሽስቱ ግራዚያኒ አዲስ አበባን ተቆጣጠረ። የፋሽስት ጣሊያኑን ወራሪ ኃይል ለመቃወም ግርማዊ ጃን ሆይ አውሮፓ ገቡ። በጄኔቭ ጉባኤ ላይም አቤቱታቸውን አቀረቡ። ጃን ጄኔቭ መግባታቸውን የሰማው ግራዚያኒ በንዴት ጦፎ አዲስ አበባ ላይ ጉድጓድ ቆፈረ። ያንንም ጉድጓድ የጃንሆይ መቀበሪያ ብሎ ሰየመው። የጄኔቭ ጉባኤ ጃንሆይን አስገድዶና ቀፍድዶ ወደ አዲስ አበባና ወደ ጉድጓዳቸው እንዲያመጣቸው በጣሊያኑ መሪ በቤኒቶ ሙሶሎኒ በኩል መልክተኛ ላኩ። ያን ጊዜ የጣሊያኑ መሪ የቤኒቶ ሙሶሎኒ ስም ሌላ ነበር። ያም ሌላ ስም ቢሆን በጄኔቭ ጉባኤ የታወቀ አልነበረም። ያኔ የታወቁት ግርማዊ ጃንሆይ ናቸው። ምክንያቱም ዓለም ሁሌም ከአሸናፊዎች ጎን ነች። ከእሳቸው በፊት አድዋ ላይ ጣሊያንን ድል የመታው የዳግማዊ ምንሊክ ጦር ኢትዮጵያንም ጃንሆይንም ታዋቂ አድርጓቸው ነበር። ለዚህ ነው ግርማዊ ጃንሆይ በጉባኤው ላይ የተገኙት። እንግዲህ ታሪክ እንደሚነግረን ግርማዊ ጃን ሆይ በሳህለ ሥላሴ ንጉሥ ሸዋ በኩል የንጉሥ ዘር ናቸው። በወዳጃቸው በከበደ ሚካኤል በኩል ደግሞ ባለ ቅኔ ነበሩ። በእርግጥ የግርማዊነታቸው ቅኔ የሚፈነዳው ሲበሳጩ ነው። በዚያ የጄኔቭ ጉባኤ ጃን ሆይን የሚያበሳጭ ነገር ተፈጠረ። ኢትዮጵያን በመወከል መድረኩ ላይ የቆሙት ግርማዊ ጃን ሆይ ጉባኤው የወራሪውን የፋሽስት ኢጣሊያን ጦር እንዲያወግዝ የሚጠይቅ ንግግር በማድረግ ላይ ሳሉ የጣሊያን ተወካዮች በብሽቀትና በፉጨት ንግግራቸውን ለማቋረጥ ሞከሩ። ሌሎቹም አውሮፓውያኖች በንቀትና በሹፈት ከፍትህ የራቀ ነገር ተናገሩ። ስሙን እንኳን በቅጡ ለማያውቁት የጣሊያኑ መሪ ወገኑ ክፉም የሥራ መልካም ጓዳችን አይነካም አሉ። እየተቀባበሉ የአውሮፓ ልጅ ነው የአገር ልጅ ነው ወዳጅ ነው ጓድ ነው ሲባባሉ ሰምተው በስጭት ያሉት ጃንሆይ ከበደ ሚካኤል ብለው ፎከሩ። ወዲያው የከበደ ቅኔ የወረደባቸውና ወዳጅ ነው ጓድ ነው አትበለኝ፣ ወገኔ አዲስ አበባ ላይ ጉድጓድ ምሶለኔ ብለው ተቀኙ። ይህች ከባድ ቅኔ የጉባኤውን አድናቆት አገኘች። ከዚያን ጊዜ ጀምሮ የዚያ ግፈኛ መሪ ስም ምሶለኔ ሆኖ ቀረ። የሰውየው ስም ምሶለኔ መሆኑን በሙሉ ድምፅ ያጸደቀውም ይኸው የጄኔቭ ጉባኤ ነበር።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው፣ ባይችሉ ተውሰው ያንብቡት።